መርጋ የሚባል ሰው ማለት ነው። ትዋብ የምትባል ሴት አየሁ። ገጀብ ተነሳላታለሁ አለች። ምን ትዋብ፣ ህይወት ኢየሱስ ከሌለበት ደስታዬ። እስኪ ሁለታችሁ ተወው። ስምህን ንገራው። አንተ ሰውዬ፣ አልፋለሁ በለኝ። ድገምና በል፣ የመጨረሻ በል። አሁን እኔ እዚህ እያወራው ነው፣ እሱ ችግሩን እያሰበ ነው። ችግር ወድቋል። የመጀመሪያ ጤና ተፈውሷል። አሜን። ሁለተኛ በረከት ተፈውሷል። አሜን። እስኪ አንድ ሰው አልፋለው ይበለኝ። ድገሙና በሉ፣ አልፋለው። በጣም እየተጨነቅህ ነው አይደል? የምታልፍ አልመሰለህም አይደል? ግራ ገብተዋል አይደል? በኢየሱስ ስም ታልፋለህ፣ አሜን። በኢየሱስ ስም ታልፋለህ፣ አሜን። አንድ እርግማን ልርገምልህ። ሞላ የሚባል ሰው ታውቃለህ? ማነው? አባቴ ነው። አሜን። ኦኬ፣ እሺ፣ አንቺም ተነሽልኝ እስኪ፣ ማሚዬ። ያው መርገምልህ ሰብር ነው፣ ምን ይደረግ፣ ሊወድቅ ነው። ሲያንድ ሰው ይጮህና ወደቀ በለኝ። እኔ የምልሽ ሙስሊም ፋሚሊዎች ሙስሊም ሰዎች ታውቂያለሽ? ስለጠመጠምሽ አይደለም የምልሽ። አንቺን በጌታ መንፈሳይሽ ከጌታ ጋር አየሁሽ። ካንቺ ጀርባ ደግሞ በጣም ብዙ ሙስሊም ሰዎች አየሁ። ናቸው ቤት ሰዎች ትወርሻለሽ እንጂ አትወረሺም። አሜን። አንድ ሰው ይጮና ወርሳለሁ ይበላል ወርሳለሁ። ጌታውን የሚባል ሰው ታውቃለህ? እኔ ነኝ። በጌታ በኢየሱስም የተከተለህን ረግሜዋለሁ። ይሄ ቀን ነፃ የምትወጣበት ቀን ይሆን፣ አልፈ የምትሄድበት ቀን ይሆን፣ የምትከናወንበት ቀን ይሆንልህ። አሜን። ኢየሱስ ባድ ልማድ ያለው ፋሚሊ ነው። በሃይማኖት ስም ብዙ ነገር የሚደረግበት ፋሚሊ ነው። ማንም ሰው አልፎ መውጣት አይችልም። ማንም ሰው ሰርቶ አይከናወንም። ማንም ሰው ደግሞ ተምሮ አይመረቅም። እዛ ቤት ውስጥ ንግድ ብሎ ይጀምራሉ፣ ፌል ያደርጋል። ቤት ገብተው ነው የሚቀመጡት። ግን ምን አልኳችሁ? በሃይማኖት ጥላ ስር ምን የሚደረግ ነገር አለ? ቤት ውስጥ የሚመለክ የአምልኮ ስርዓት አለ። ዋሻው ዛሬ ያመሰዊያቸው ይፍረስ፣ ይፍረስ እርግጠኛ ነሽ? ይፍረስ። ቀኝሽን ብድግ አድርጊውና በጌታ በኢየሱስ ስም በይ ዘርማን ዘሬ ላይ የተቀመጠ እግዚአብሔር የማይከብርበት የጨለመ ኃይል ከቤታችን በይ በኢየሱስ ስም ይፍረስ። አንድ ሰው ጮሆስ ፈረሰ ይበል። ከናንተም ቤት ይፍረሳ። ከናንተም ቤት የሆነ የሚመለክ ነገር አለ። ማዘርሽ ፋሚሊ ይላል ኢሜ እየተቀባ ደም እየጠጣ ምናምን እየተመለከተ የብዙዎቻችሁን ነገር ዘግቷል። አይደለም አጠገብ ያለውን ሰው ንካውና በጌታ በኢየሱስ ስንበል እናቴን የመታውን ቅፋት እኔን አይመታኝም። አባቴን የመታውን ቅፋት እኔን አይመታኝም። ለእኔ ለኔ ማለፍ ሆነልኝ፣ ለኔ ማለፍ ሆነልኝ። እሺ ቁም፣ አንተ ሰውዬ ያ፣ ቁም አንተ መርጋ የሚባል ሰው ማን ነው? እኔ ነኝ። ዛሬ የመርጋ እናት ላይ የሚሰራ የእናንተን በረከት የበላ የእባብ መንፈስ ረግሜዋለሁ። የተረገመ ያው አሜን! የተረገመ ያው አሜን! ልክ እንደነሱ ቤት ነው እናንተም ቤት ያለ ልክ ነው የማውራው። ከዚህ ቀን ጀምሮ እግዚአብሔር ፈታሁሻለሁ። ስጩይና ተፈትቻለሁ በይ፣ ትገሚና በይ የመጨረሻ በይ። ማግባት ብርቅ እስከሚሆን ድረስ መውለድ ብርቅ እስከሚሆን ሰርቶ መባረክ ብርቅ እስከሚሆን እናንተ ቤት ዛሬ እግዚአብሔር አነሳውታል። ዛሬ እንደዚህ ነው የሚሆነው፤ ከትዳራችሁ ላይ ገደብ፣ ከልጆቻችሁ ላይ ገደብ፣ ከቤተሰቦቻችሁ ላይ ገደብ፣ ከትምህርታችሁ ላይ ገደብ፣ ከፋይናንሳችሁ ላይ ገደብ በኢየሱስ ስም ይነሳል። ሁለት ልጆች ከፍ ይበሉ። የሰራዊት ጌታ እግዚአብሔር ሆይ በልጅህ በክርስቶስ ኢየሱስ ስም እና ስልጣን ለተነሱ ለእነዚህ እጆች ባሪያ ህጸልያለሁ የትኛውም እንዳይዙት እንዳይጨብጡት እንዳይደርሱበት የተከለከሉት ገደብ የሆነ ነገር ዛሬ በኢየሱስ ስም ይነሳ። ገደብ የሆነ ነገር በኢየሱስ ስም ይነሳ። ገደብ የሆነ ነገር ይነሳ። አንድ ሰው ጮሆ ተፈጸመ ይበላል። ተፈጸመ ቅርብ ቀን በምስክርነት እንገናኛለን። አሜን። ምንትዋ የምትባል ሴት አየው፣ ገደብ ተነሳላታል። አሜን። ማነች ምን ትዋብ? እኔ ነኝ። አሜን ሃሌሉያ። ታውቂያታለሽ ለምን ነው? አሜን ኢየሱስ ያድነኝ። ለአንቺ ነው፣ ለሷ ነው የተተነበየው። ለሷ ለምን ደስ አለሽ አንቺ? በጣም ደስ ብሎኛል ስለ እሷ። አዎ ከእናንተም ቤት ላይ እርግማንን እረግም ይዋለሁ። አሜን ኢየሱስ ጌታ ነው። አሜን ቢመችም ባይመችም፣ አንቺ ዝም ብለሽ ዘምሪ። ተጠርታ ጥሪዋን የጣለች ልጅ ነች ይቺ ልክ ነው፣ የማወራው እውነት ነው። እንደዚህ ይብራላችሁ። አንድ ነገር ልንገርሽ፣ ገና ቀደም ስቆም ስለ ሰላም አውራችሁ ነበር አይደል? ማለት ኢየሱስን አግኝታ ሰላም ያላገኘች ነብስ፣ ሰላም ያላገኘች ህይወት፣ ምንም ደስታ የሚሰጣት ነገር በህይወቷ አታገኝም። ይሰማል አይደል? ለማውራው ነገር ህይወት ኢየሱስ ከሌለበት ደስታ የለም። ክብር ለማን ይሁን? እስኪ ሁለታችሁ ተዋወቁ፣ በደምብ ተጨባበጡና ድምጻችሁን እየሰማው ስምህን ንገራው። ስም ያበራ ይባላል። ሃሌሉያ። የብርሃናት አምላክ የናዝሬቱ ኢየሱስ እዚህ ቤት አለ። የብራን ይብራል፣ ልባክ አሜን። ኦኬ፣ ስራህን ንገረው። ፖሊስ ነው። ሁለታቸውን ፌደራል ፖሊስ ነው። የሆነ እዚህ አካባቢ የሚጠራኝ ቅባት አያው ታውቃላችሁ። የሆነ የሚጠራኝ ቅባት አያ፣ የሚጠራኝ ቅባት አያ፣ የሚጠራኝ ቅባት አያ። ለዛ ሰው ተነብይለታለሁ ዛሬ በጌታ በኢየሱስ ስም። ከነገር ጋር መገናኘት ይሆን ገደብ። አሁን ይነሳ ገደብ፣ አሁን ይነሳ ገደብ፣ አሁን ይነሳ አልፎ መሄድ ሆነለት አልፎ መሄድ ሆነለት ቁም እስኪ አለማየሁ የሚባል ሰው ታውቃለህ ጓደኛዬ ነው ጓደኛህ ነው እሺ ሆሳና የሚባል ከተማ አየሁ አውቃለሁ ከዛ ነው የመጣሁት አንተ ጨዋ አሜን አትልም አሜን ይህንን መልእክት ተቀበሉኛ ቀኞቻችሁን ከፍ አድርጎ አይኖቻችሁን ወደ ሰማይ አምላክ ወደ እግዚአብሔር አንሶ በጌታ በኢየሱስም ገዝቼ አላመጣሁትም። ከፍዬበት አላመጣሁትም። እንዲሁ በነፃ እንዲሁ በጸጋው ተቀብያለሁ። ይሄ ጸጋ አሁን ያገኛችሁ ባካች። ይሄ ጸጋ አሁን ያገኛችሁ፣ አሜን። ይሄ ቅባት አሁን ያገኛችሁ። ይሄ ክብር አሁን ያገኛችሁ። ይሄ መንፈስ አሁን ያገኝ፣ አሜን። እንዴት ነሽ? የሆነ የተቀየረ ስማየው ኤኤም ብሎ የሚጀምር ስማየው ማይነበብ ስም ከዛ ደግሞ መክሊት የሚል ስም አየው። እኔ ማለት በጌታ ይወጣልን መክሊት ነው። እሺ፣ ከዛ በፊት የነበረሽ ስም አምረና፣ አ ብሎ ኤም ብሎ የሚቀጥል አምረና የሚለው ስም መክሊት በሚለው ከተቀየረ ዛሬ ላይፍ ቼንጅ ይሁንልሽ፣ የህይወት ለውጥ ይሁንልሽ፣ የኑሮ ለውጥ ይሁንልሽ፣ የሰፈር ለውጥ ይሁንልሽ፣ የበረከት ለውጥ ይሁንልሽ።